ዮኒ ማኛ እንግዲህ አብዛኞቻችሁ እንደምታስታውሱት ቀደም ሲል የሃይማኖት ለውጥ እንዳደረገ ይታወቃል። አሁን ደግሞ የጥምቀት ስርዓቱን አከናውኗል ማለት ነው። በሜሪላንድ ግሎሪ ቸርች በነቢይት ብርቱካን ጣሰው አማካኝነት ተጠምቋል ማለት ነው። እንግዲህ በርካታ ሰዎችም ተገኝተዋል። ከዚህ ከኢትዮጵያም ጭምር የሄዱ አሉ፣ እንደነ ዮኒ ቬጋስ አይነት ማለት ነው። እንደዚሁም ተሙ ተሜ እንግዲህ የሽምብራው ጥርጥር እንደዚሁ ተገኝቷል። በርካታ ሰዎች በተገኙበት ነው የጥምቀት ሥርዓቱ የተደረገለት ማለት ነው። ተሙም አንድ መልእክት አስተላልፏል። እንግዲህ ምንድን ያለው፣ በዓለም ሆኖ ከጎኔ የነበረ የፖለቲካ አስተሳሰብ ልዩነት ቢኖረንም ልዩነታችንን አቻችለን በወዳጅነት ለዘጠኝ ዓመታቶች የቀጠልን ዛሬ ደግሞ በጌታ ወንድሜ የሆነውን ዮኒ ማኛን ለማስጠመቅ እነሆ ከካሊፎርኒያ በረን ሜሪላንድ ተገኝተናል። ሰው ዓለምን ሁሉ ቢያተርፍ ትርጉም የለውም ጌታን ካላተረፈ። እነሆ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዳለው ቃሉ ወንድሜም ወደ ጌታ ቤት በመምጣቱ ደስተኛ ነኝ። እግዚአብሔር ይርዳው፣ እኔንም ይርዳኝ፣ እናንተንም ይርዳችሁ ሲል ነው መልዕክቱን ያስተላለፈው ማለት ነው። እንግዲህ ቀደም ሲል እንደጠቀስኩት ሌላው ጓደኛው እንደዚሁ ዮኒ ቬጋስ ከኢትዮጵያ ነበረ እዛ በመሄድ ለዚሁ ሲባል ማለት ነው በረራ አድርጎ የተገኘው ማለት ነው። ብዙ ሰዎች እንግዲህ አሁን ላይ እየተነጋገሩበት ይገኛል። ነቢይት ብርቱካንን ጨምሮ እንግዲህ ብዙዎች ሲነጋገሩበት እንደነበረ ይታወቃልና እሷም እንግዲህ ብዙዎች የሚሳደቡ በዚህ በሶሻል ሚዲያ ላይ ጭምር ገንዘብ ለመስሪያነት ነው እሱን ለመጠቀሚያነት ነው የሚሉትን ሰዎች ልክ እንዳልሆነና እሷ ጥሪዋ ለገንዘብ ሳይሆን ብዙዎች እሱን አይተው ወደ ትክክለኛው ሃይማኖት ወይ ደግሞ ወደ ክርስቶስ እንዲመጡ ነው። እና የምትራገሙ፣ የምትሳደቡ ሰዎች እንግዲህ እንዳላስራችሁ ስትል ጭምር ማስጠንቀቂያ ሰጥታለች ማለት ነው። የሆነ ሆኖ እንግዲህ ዮኒ በጓደኞቹ ታጅቦ እንደዚሁም በበርካታ ዘማርያን እና ሰባኪያን ጭምር በተገኙበት በአሜሪካን ጥምቀት ዝግጅቱን አካሂዷል ማለት ነው። እንግዲህ ብዙዎች ስለዚህ ስለ ጥምቀት በተለይ በኦርቶዶክስ ሃይማኖትና እንደዚሁም በፕሮቴስታንት መካከል ያለው ልዩነት ምንድን ነው ሲሉ ይስተዋላል። በኦርቶዶክስ በኩል እንግዲህ ወንድ በአርባ ሴት በሰማንያ ቀን ይጠመቃል። ዘሌባውያን 12 ከ1 እስከ 12፣ እንዲህ ተብሎ ተጽፏል። ሴት ልጅ ብታረግዝ ወንድም ልጅ ብትወልድ ለሰባት ቀን የረከሰች ናት። በስምንተኛው ቀን ከሸለፈቱ ታስገርዘው ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷ ሰዓት እስኪፈጸም የተቀደሰ ነገር አትንካ፣ ወደ ቤተ መቅደስም አትግባ ይላል። ስለዚህ ሰባት ሲደመር 33 አርባ ለወንድ ይሆናል ማለት ነው። ሴት ብትወልድ እንደ ሁለት ሳምንት ወይም 14 ቀን የረከሰች ናት። 66 ቀን ትቀመጥ ይላል። 14 ሲደመር 66 80 ለሴት ይሆናል ማለት ነው። የመንጻቷም ጊዜ በተፈጸመ ጊዜ ልጇን ወደ ቤተ መቅደስ ታምጣ ይላል። ዘሌዋውያን 12 ቁጥር 2 እስከ 7። ሌላው እግዚአብሔር አዳምን በፈጠረ በ40 ቀን ሔዋንን በፈጠረ በ80 ቀን ወደ ክብራቸው ገነት ስላስገባቸው አንዱ በዚህ ምሳሌ ነው ማለት ነው። መጽሐፈ ኩፋሌ ላይ ምዕራፍ 4 ቁጥር 9 ላይ ይገኛል። ሌላው አምላካችን ክርስቶስ ሞትን ድል አድርጎ በተነሳ በ40 ቀኑ ወደ ክብሩ ዙፋን ወደ ጽዮን ወይንም አርያም ስላደረገ እንደዚሁ የሚጠቀስ ጥቅስ አለ። ታዲያ ይሄ ሆኖ እያለ ክርስቶስ ስለምን በ30 ዓመቱ ተጠመቀ ካልን አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ ያጣትን ልጅነት ለማስመለስ ነው ማለት ነው። ስለዚህም ህፃናት በ40 እና በ80 ቀናቸው ይጠመቃሉ። ህፃናት ካደጉ በኋላም ይጠመቁ ማለት ህፃናት የእግዚአብሔርን መንግሥት አይውረሱ ማለት ስለሆነ ማቴዎስ 1914 ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። ስለዚህ ቅድስት ቤተ ክርስቲያን እንደዚህ ነው የምታስተምረው ማለት ነው። በኦርቶዶክስ በኩል። በፕሮቴስታንት በኩል ደግሞ ስንመለከት በመንፈስ ቅዱስ መጠመቅ ይሉታል። እንግዲህ እነሱ በመንፈስ ቅዱስ መጠመቅ ማለት መጽሐፍ ቅዱስ በመንፈስ ቅዱስ መጠመቅ ማለት በመንፈስ ቅዱስ መሞላት እንደሆነ ይነግረናል ማለት ነው፣ በእነሱ አስተምሮ በኩል። ስለዚህም ደቀ መዛሙርትና ሌሎችም ከጌታችን ኢየሱስ እርገት በኋላ በመንፈስ ቅዱስ ተጠመቁ ወይንም በግልጥ በመንፈስ ቅዱስ ተሞሉ ይላል። ስለዚህ ሰዎች በመንፈስ ቅዱስ ሲጠመቁ ወይም ሲሞሉ አራት መሰረታዊ ነገሮችን ያገኛሉ ማለት ነው። አንደኛው ሰዎች መንፈስ ቅዱስን ሲሞሉ በኃይልና በድፍረት የመዳንንና የትንሣኤን ወንጌል ይመሰክራሉ። በሁሉም መንፈስ ቅዱስ ሞላባቸው የእግዚአብሔርንም ቃል በግልጥ ተናገሩ እንዳለ ሐዋርያ ስራ ምዕራፍ 4 ቁጥር 31 ማለት ነው። በተጨማሪም ሌላው እንደዚሁ ሐዋርያ ስራ ላይ ምዕራፍ 4 ቁጥር 8 9፣ እንደዚሁ ምዕራፍ 17 እስከ ድረስ ያለው ምንድነው የሚለው መንፈስ ቅዱስ ቅዱስን ያልተሞላ ሰው የመዳንን ወንጌል በድፍረት ይናገር ዘንድ አይችልም ይላል። ሌላው ሁለተኛው አማን አማኞች መንፈስ ቅዱስን ሲሞሉ ልሳንን ይናገራሉ ይላል የሐዋርያት ስራ ምዕራፍ ሁለት ቁጥር አራት ላይ ልሳን በሌላ ቋንቋ መናገር ነው ይህም ቤተ ክርስቲያንን ለማነጽና አማኙን ለማነጽ ወይም ከእግዚአብሔር ቃል ሊነጋገር ይሰጣል ቤተ ክርስቲያንን ለማነጽ ሲሰጥ ሁከትና ነውጥን መፍጠር አይገባም ይላሉ። እንግዲህ እግዚአብሔር የሰላም አምላክ ነውና ሁሉ በስርዓት ሊሆን ይገባል። ሌላው ሶስተኛው መንፈስ ቅዱስን የተሞላ ሰው ኃጢአትንና ኃጢአተኝነትን ፈጽሞ ይጠየፋል። በተለይም መንፈስ ቅዱስን ከሚያሳዝንና ከፈቃዱ ተቃራኒ ከሆነ ከማናቸውም ኃጢአታዊ ተግባር ይርቃል። እግዚአብሔር በመጨረሻ በክፋትና በርኩሰት ላይ የሚፈርደውን ፍርድ በትክክል ከማወቁም በዘለለ የእግዚአብሔርን ጽድቅ አብዝቶ ይሻል። አራተኛው ክርስቶስን እጅግ በሚያከብር ህይወት ይመላለሳል ይላል ዮሐንስ ላይ 16፡13 እንደዚሁም የሐዋርያት ስራ 4፡33 ላይ ክርስቶስን በሚያከብር ህይወት ለመመላለስ ግለ ብቃት አያስመካም። ሰው በግለ ብቃቱ እግዚአብሔርን ማርካትና ማስደሰት አይችልምና ነገር ግን መንፈስ ቅዱስ ሲመላ ክርስቶስን ፍጹም በሚያስከብር ህይወት ይመላለሳል ይላል። እንዲሁም አንድ አማኝ በመንፈስ ቅዱስ ሲሞላ አያሌ ስጦታዎች በህይወቱ ይፈሳሉ ይላሉ። እንግዲህ ስለዚህ የመንፈስ ቅዱስ ጥምቀት መንፈስ ቅዱስ እኛ ክርስቶስ ራስ ወደሆነበት አካሉ የሚከተትበት እጅግ አስደናቂ ስራ ነው። አንድ አማኝ ወደዚህ አካል ሲገባ ሁለንተናው ፍጹም በሆነ መንገድ መሰራትና መዋብ መቀደስ ይጀምራል ከመንፈስ ቅዱስ ጋር በማያቋርጥ ግንኙነትና እለት ዕለት በሚታደስ ህይወትም ይመላለሳል ይላሉ። ስለዚህ በሁለቱ መሀል ያለው የጥምቀት ልዩነት ይሄ ነው ማለት ነው። እና እንግዲህ ወንድማችን ዮናስ የሃይማኖት ለውጥ ካደረገ በኋላም ይህንን ጥምቀት ሊያገኝ ችሏል ማለት ነው። ከዛም በዘለለ እንግዲህ አንዳንድ በአጭር ጊዜ ውስጥ በሚባል ደረጃ አንዳንድ ቃላትን ሲናገር እንሰማዋለን። በዚህ በመንፈሳዊ በዚህ በአጭር ሳምንታት ውስጥ ማለት ነው። ብዙዎች ግን አሁንም ድረስ ምናልባትም ዮኒ ሊመለስ ይችላል። ከዚህ በፊት ኦርቶዶክስ ነበረ፣ እንደዚሁም ጴንጤ ሆኖም ነበር። በአንድ ወቅት ደግሞ የእስልምና ሃይማኖትንም ተቀብሎ ነበርና ብዙም እምነት የለንም በሱ የሚሉ አሉ። የሆነ ሆኖ ግን ዮናስ ወደ ኢትዮጵያ ከተመለሰ በኋላ ትንሽ እንግዲህ የብዙ ነገር ለውጦችን እንዳደረገ ተመልክተናል እና ብዙዎች እንደሚናገሩት ደግሞ በመንግስት ሰዎች በኩል ብዙ ጫና ሲደረግበት ነበረ የሚሉም አሉ። በገንዘብ በመታለል እንደዚሁም በማስፈራራት ጭምር ሀገር ውስጥ በገባ ጊዜ እንደዚህ አይነት ነገሮችን እንዲያደርግ ወይንም በግዳጅ እንግዲህ እነሱን እንዲከተል የተጠነሰሰ ሴራ ነው የሚሉም አሉ። እንግዲህ የግል አስተያየት የግል አመለካከታቸው ነው ብለን እናስባለን። ለማንኛውም ግን ዮናስ ሙሉነህ ወይንም ዮኒ ማኛም ተጠምቋል። ቀጣይ ምን እንደሚሆን እንግዲህ ሁላችንም የምንመለከተው ይሆናል። አስተያየታችሁን በኮሜንት ስር አስቀምጡልን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ላይክ ማድረጋችሁን አትርሱ ለማለት እወዳለሁ። መልካም ቆይታ ነው።